ሽውድን የተከበራችሁ ሪሚዲያል ተማሪዎች ዛሬ ወሳኝ የሆነ ነጥብ ልነግራችሁ ነው። ስለዚህ እናንተ ሁላችሁም በደንብ በትኩረት እንድታዳምጡ እንፈልጋለሁ። ሶ አሁን ላይ በውስጥ የምጠይቁኝ ተማሪዎች ስላላችሁ ማለት ነው። አትጠይቁኝም ተማሪዎች በደንብ ስሙ። አይ ቲንክ አሁን ክላስ ላይ ናቸው እየተማራችሁ ነው። ነገር ግን አንድ ማወቅ ያለባችሁ ነገር ምን አለ መስላችሁ፣ እናንተ ይሄ ትምህርት የህይወት ግባችሁ አይደለም። እናንተ የተፈጠራችሁት ለዚህ ዓላማ ብቻ አይደለም ለዚህ ነገር ብቻ አይደለም። እናንተ የተፈጠራችሁት ለዚህ አይደለም። አምናችሁ መቀበል ያለባችሁ ይሄን ነገር ነው። ፕሊስ አደራ ነው የምላችሁ። እናንተ ህይወት አላማችሁ የተፈጠራችሁት ለመማር ብቻ አይደለም። እናንተ ግብቲ ገብታችኋል፣ ተምራችኋል። ትልቅ ነገር ማሳካት ትችላላችሁ፣ ለትልቅ ደረጃ መድረስ ትችላላችሁ። ስለዚህ የምትጨናነቁ ተማሪዎች ብዙ ነገር እንደምታጡ ማመን አለባችሁ። አንደኛው ማወቅ ያለባችሁ ነገር እዚህ ምድር ላይ ከእናንተ በላይ ስለ እናንተ የሚያስብ የሚጨነቅ የለም። እናት አባት፣ ወንድም፣ እህት ምናምን ከዛም በዘለለ ማለት ነው ስለ እናንተ ሊያሳስበውና ሊያስጨንቀው የሚችል እዚህ ምድር ላይ ማንም የለም። አብናችሁ መቀበል አለባችሁ ስ ሪያሊቲ ኦፍ ላይፍ ይሄ የህይወት እውነታ ነው። ከእናንተ በላይ ስለ እናንተ የሚያስብ የሚጨንቅ የለም። እናንተ የተፈጠራችሁትን ግብም ጎላችሁ ለትምህርት አይደለም። ይሄን አምናችሁ መቀበላት ለዛ ነው ብላችሁ ራሳችሁን አትገድቡት፣ ሊሚት አታለ ለብዙ ነገር መሆን ትችላላችሁ። ለብዙ ቤተሰባችሁ መድረስ ትችላላችሁ። ነገር ግን ያ ነገር የምታሳኩት አመናችሁም አላመናችሁም በትምህርት ብቻ አይደለም። ትምህርት ብቻ ላይ አይደለም። ወዳጃችሁን ለማሳፈርም፣ ወዳጃችሁን ለማስደሰትም፣ ጠላታችሁን ለማሳፈርም እናንተ ትምህርት መሰረት ነው፣ ያ ብቻ ነው ብላችሁ አትቆልፉት። የሀብታምም ልጅ ሆናችሁ የድሃም ልጅ ሆናችሁ ትልቅ ቦታ ላይ መድረስ ስለምችሉ ማለት ነው። ስለዚህ ትምህርትን እንደ ትልቅ ነገር ሁሌም አስባ የምታስቡት ከሆነ ትምህርት ብቻ ነው ለእኔ ምናምን ብላችሁ የምታስቡት ከሆነ ብዙ ነገር ተጣላችሁ። አንደኛ አእምሮችን የተሰራው በጣም ለስላሳ ከሆኑ ነገራቶች ናቸው። ያ ነገር ትንሽ ዳሜጅ ካደረገ ወደ ማትመለሱበት ሲዌሽን ልትሄዱ ትችላላችሁ። ወደዛ ከሄዳችሁ ደግሞ ማንም በቃ የሆነ ሰዓት ይጨነቅላችኋል፣ ሰው ያዝንላችኋል። ከዛ በኋላ የራሱ ጉዳይ። እብድ ቀውስ ምናምን ነው የምትባሉት። ከዛ የዘለለ ነገር አታተርፉ። ስለዚህ ስለ ሰዎች መጨነቅ አቁሙ። ሁለተኛ ደግሞ ግቢ የራሴ በቃ ይሄ ብቻ ነው ለኔ መሰረት አስፈላጊው ነገር ግቢ ብለሻ ነው ብቻ ነው አትገድቡት። ብዙ ነገር መሆን ትችላላችሁ። ለብዙ ትልቅ ደረጃ መድረስ ትችላላችሁ። ያ ነገር ግን ትምህርት ላይ ብቻ አይደለምም። ትምህርትም ወሳኙ ነገር አይደለም ለዚህ ነገር ሊሚት አታደርጉት እናንተ የግቢ ተማሪዎች ናቸው የተማርኩት፣ አስራ ሦስት ዓመት ለፍቼ ደክሜ የሚለውን ነገር አስወግዱት። አስራ ሦስት ዓመት ብትደክሙ ብትማሩ ካልተማረ ሰው እናንተ ትሻላላችሁ፣ በደምብ ትሻላላችሁ። ያልተማሩ ሰዎች አሉ አይደል? እንደ ስንት ቦታ ሄዱ፣ አስመጪው ላኪው ምናምን እኮ የተማረ ብቻ አይደለም፣ አብዛኛውም ያልተማረ ነው ሲጀመር። ስለዚህ እናንተ ብዙ ነገር ታውቃላችሁ። እንደውም ትምህርት እዚህ ላይ ብታቆሙ ለእናንተ ትልቅ ኦፖርቹኒቲ ሊሆናችሁ ይችላል። ስለዚህ ብትወድቁም፣ ዛስ ግሬት ኦፖርቹኒቲ ፎር ኢን ዩር ላይፍ ህይወታችሁ ላይ ትልቅ የእናንተ እድል ነው ኦፖርቹኒቲ ነው። ኢንተርፕረነርሺፕ የሚባል ትምህርት አለች ፍሬሽማን ላይ ስትማሩ በደምብ ታገኝታላችሁ። በጣም ደስ የሚል ኮርስ ነው። የሚያጋጥማችሁ ችግሮች ፕሮብሌሞች በሙሉ እንደምንድን ነው የምትወስዱት እንደ ኦፖርቹኒቲ? ያ ነገር የግድ እንደ ኦፖርቹኒቲ መውሰድ አለባችሁ። ስለዚህ እናንተ ሳትጨናነቁ በደንብ ማንበብ አለባችሁ፣ በደንብ ለመስራት መሞከር አለባችሁ። ከዛ በኋላ የመጣው ይምጣ፣ የወሰነው የፈጣሪ ውሳኔ ነው። አንደኛ እንደዚህ የምትጨናነቁ ተማሪዎች እምነት አላቸው። ሁላችንም እምነት አለ፣ ኢትዮጵያውያኖች ስንባል እምነት አለ። ስለዚህ እምነት እስካለን ድረስ ለምን እንጨነቃለን? አሁን በዋናነት መንገድ የፈለጉት ቶሪ ያሉ ምናምን እንዴት እንደምትመሩ፣ እንዴት እንደምትገቡ ልነግራችሁ ነው። ነገር ግን እኔ ጋር መጥታችሁ ተመዘገባችሁ አልተመዘገባችሁ፣ ከፈለጋችሁ ተመዝገቡ፣ ከፈለጋችሁ አትመዝገቡ፣ ግን መጨናነቅን አቁም ምንም ሴንስ የለውም ለግቢ መጨነቅ። ምንም አይነት ሴንስ የለውም ጥቅምም የለውም፣ ጉዳት እንጂ። ግቢ ትልቅ ነገር ነው ብቻ ላችሁ አታስቡት፣ ሊቢት አታደርጉት። ግቢ ላይ ተምረው የወጡ ስንት አምስት ስድስት ዓመት ተምረው ሁለት ሶስት ዓመት ስራ ጠው መንገድ ላይ የተቀመጡ የሉምን? በጣም ብዙዎች አሉ፣ በጣም ብዙዎች። ኢኮኖሚክስ ተማርክ፣ ኢንጂነሪንግ ተማር፣ ፕሮፌሰር ሆንግ፣ ዶክተር ሆንግ፣ ያ ነገር በሌላ መንገድ መሆን ትችላላችሁ ነው። ቤተሰባችሁን ትልቅ ቦታ ላይ ማድረስ ትችላላችሁ። እናንተ ራሳችሁን ትልቅ ቦታ ላይ ማድረስ ትችላላችሁ። ስለዚህ እናንተ ሁሌ ለመንግስት ሰራተኛ ደሞዝተኝነት ካልሆንኩኝ ብላችሁ ራሳችሁን መገደብ የለባችሁ። ለስድስት ሺህ፣ ለአስር ሺህ፣ ለአስራ አምስት ሺህ፣ ለሀያ ሺህ ብር ያ ነገር በሌላ መንገድ፣ በብዙ መንገድ ማግኘት ትችላላችሁ። ግን ከተጨናነቃችሁ ብዙ ነገር እመኑኝ ሉዝ ታደርጋላችሁ። ለግቢ ያናክል የሚጓጓለት ነገር አይደለም። ግቢ አይታችሁታል አይደል? እንዲ ግቢ ምን የሚጓጓለት ነገር አለ? ምን የሚያስደስት ነገር አለ? ከሴት ጋር መጋጋጥ ወይም ደግሞ ከወንድ ጋር እንትን ማለት፣ ይሄ እዛ መሄድ፣ ጓደኞቼ እንደዚህ ሆነዋል። ያ ነገር በጣም ይጎዳቸዋል። ለህይወታችሁ መሰረት አይሆንም። ያናክልም ክልም አይጠቅማቸውም። በመማራቸው የሚቆጫቸው እኮ ያ ማለት ለግብር ብለው ለገንዘብ ነው የተማሩ ሰዎች የሚቆጫቸው ስንቶች አሉ። ስለዚህ እናንተ ለብር ብላችሁ የምትማሩ ከሆነ ብዙ ነገር ታጣላችሁ። ሀብታ መሆንም አትችሉም። ሲጀምር ሀብታ መሆን የምትፈልጉ ከሆነ ገንዘብ ለኖሌጅ ግን ከተማራችሁ የተማራችሁት ብዙ ነገር ታውቃላችሁ። ስለዚህ በተማራቸው ትምህርት ብዙ ቦታ መድረስ ትችላለች። ስለዚህ አሁን ደግሞ እንዴት መመዝገብ እንደምትችሉና እስካሁን የሰጠናቸው ቱቶሪያሎች ምን ይመስላሉ የሚለውን ላሳያችሁ። ከናቹራልም ከሶሻል የተወሰነውን ነው ማሳያችሁ። እስኪ የተወሰነውን ላሳያችሁ። እስኪ ከሂስትሪ እንጀምር። እነዚህ ሂስትሪ 50 ጥያቄዎች ናቸው። ከዚህ በፊት አይታቸው ሊሆን ይችላል ሪ 50 ጥያቄዎች ናቸው። ከሀይር ኤዱኬሽን ወይም ደግሞ ከኢትዮጵያ ሀር ኤዱኬሽን ኢንስቲቱ የተዘጋጀው ሪሜዲያል ፕሮግራም 2022 23 ይላል። እነዚህ 50 ወሳኝ ጥያቄዎች ናቸው። እኛ ደግሞ ከነ መልሱ ላሳያቸው እንዴት እንደሰራ ናቸው ማለት ነው። ዊዝ ብሪፍ ኤክስፕላኔሽን ማለት ነው። ከአሪፍ ኤክስፕላኔሽን ይኸው ሂስትሪ አንሰር ሂስትሪን በዚህ መልኩ ሰርተናቸዋል። መልሱ ሲ እንደሆነ ሁለተኛ ምን እንደሆነ ሶ በዚህ መልኩ ፈተናችሁ በዚህ መልኩ ይወጣል፣ ይዘጋጃል። በዚህ መልኩ ደግሞ እኛ እያብራራን ሁሉንም ጂኦግራፊ፣ ሂስትሪ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ ሁሉንም እያሰራን ነው፣ ለየብቻ ማለት ሶሻል ለብቻ ናቹራል ለብቻ። ስለዚህ አሁኑኑ ቀድማችሁ መመዝገብ አለባችሁ። ሶሻሎች በዚህ ሁለት ቀን ካልተመዘገባችሁ ገንዘቡ ወደ መቶ ብር ይሸጋገራል። ምክንያቱም ሂስትሪን ስለጨመረን ማለት ነው። አሁን እናንተ የምትከፍሉት እኛ ብር ኦሪየንትድ ሆኜ አይደለም ሆነን አይደለም ያ ነገር እመንም ከናንተ ብር ብቻ ፈልገን ጥቅም ብቻ ፈልገን አይደለም ብዙ ነገራቶች ማድረግ ስንፈልግ ያ ነገር የግድ ያስፈልገናል ስለደከምንበትም ጭምር ማለት ነው። ስለዚህ በዋናነት እኔ የምፈልገው ግን ትልቅ ደረጃ ላይ እንድትደርሱ ያ ነገር። ግን ትልቅ ቦታ ላይ መድረስ የምችሉት ትምህርት ላይ ብቻ አይደለም፣ አትጨናነቁ። ሌላው ደግሞ ላሳያችሁ የሰራ ናቸው እንግሊዝ፣ ብዙ ጥያቄዎች ሰርተናል። ኮንዲሽናል፣ ለምሳሌ ከኮንዲሽናል ሴንተንስ የተሰሩ ጥያቄዎች ላሳያችሁ ከኮንዲሽናል ሴንተንስ በዚህ መልኩ ሰርተናል። ይኸው በዚህ መልኩ በቃ ጥያቄዎች በዚህ መልኩ እያብራራን እንግሊዝኛ አማርኛ እያደረግን እነዚህ ጥያቄዎች በደም ሰርታችሁ ከገባችሁ ፈተናችሁ በደም መስራት ትችላላችሁ። ማትሰሩበት ምክንያት ስለሌለ ማለት ነው። ስለዚህ በዚህ መልኩ ጥያቄዎች በደም መረዳት ትችላላችሁ። ከእኛ ጋር ሆናችሁ አብራችሁ ትልቅ ቦታ ወይም ደግሞ ትልቅ ውጤት መስራት ትችላላችሁ። እናንተ አሁን የሚፈለግባችሁ ግን አንድ ነገር እንደሆነ ማመን አለባችሁ። አሁን ላይ ዝም ብላችሁ ማለፍን አስቡ። መቶ ሀምሳ ሶሻል ናቹራል ምናምን ያ ነገር ምናምን አያስጨንቃችሁ። ብቻ ማለፊያ ግሬድን አምጡ። ማለፊያ ሀምሳ የሚሆን መቶ ሀምሳ የሚሆን ሁለት መቶ የሚሆን ያንን ማለፊያ ለማምጣት ሞክሩ። ያንን ውጤት ካመጣችሁ ታልፋላችሁ። ስለዚህ ከዛ በኋላ ነው ፍሬሽማን የምትጀምሩት። ስለ ፊልድ ማሰብ ምናምን ከዛ በኋላ ያኔ ፍሬሽማን ደግሞ ስንማር የሰራቸው ቪዲዮች በውስጥ የምናስተምራቸው ፍሬሽማኖች አሉ። ያን ያን ስትቀላቀሉ በደንብ መሄድ ትችላላችሁ። ስለፊልም ያኔ በደንብ እናወራለን። አሁን ግን ስለ ማለፍ ብቻ ነው ማተኮር ያለባችሁ። መቶ 50 ማለፊያ ከሆነ መቶ 50 ለማምጣት ሳትጨናነቁ ማለት ነው። ምንም አያደርግም። ሶስት መቶ አመጣችሁ አራት መቶ ምንም የምታተርፉት ነገር የለ ምንም የምታመጡት ጥቅም የለ። ሜዲስን ለመግባት ምናም የሚለውን ነገር አስወግዱ። ስለዚህ በዚህ መልኩ ጥያቄዎች ታገኛላችሁ ማለት ነው። እሺ፣ ሌሎችም ላሳያችሁ እስቲ እዚህ ጋር ደግሞ እንግሊዝኛ እንዳለ አክቲቭ ፓሲቭ ቮይስ እና ቴንስን በዚህ መልኩ ማግኘት ምናልባት ይህንን ፒዲፍ ያላገኛችሁ ተማሪዎች በዚህ መልኩ ሙሉ ከድነት ጥያቄዎች ላይ ሌሎችም የተሰሩ ጥያቄዎች አሉ። በዚህ መልኩ መረዳት ትችላላችሁ ማለት ነው። እርግጠኛ ነኝ ከሌሎች ይለያል። እርግጠኛ ሆኜ በደንብ እርግጠኛ ሆኜ ምናልባት ሌሎች ቪዲዮ ላይ የምትሰሩ ከሆነ ጥያቄዎች በቴሌግራምም ይሁን በምንም የምትሰሯቸው ከእኛ ጋር ሆናችሁ አሪፍ ውጤት መስራት ትችላላችሁ። ሳትጨናነቁ ፈታ እያላችሁ ምንም የምትጨናነቁለት ነገር የለም። ለግቢ ህይወት ሁሌ እንደምላችሁ አትጨናነቁ፣ ግቢ ህይወት የሚያስጨንቃል። በዚህ መልኩ በደንብ መረዳት ትችላላችሁ። በዚህ መልኩ ከተረዳችሁ ፈተናውን አይደለም ማለፊያ ውጤቱን መስቀል ትችላላችሁ ማለት ነው። እስቲ ባዮሎጂ ላሳያችሁ ለናቹራሎች። ኦኬ ይሄ ባዮሎጂ ቻፕተር ዋን ነው። ባዮሎጂ ቻፕተር ዋን ነው። ባዮሎጂ ቻፕተር ዋን በዚህ መልኩ ሰርተነዋል። ሰው በዚህ መልኩ በደንብ በጥልቀት መረዳት ትችላላችሁ። እኔ ከምሰጣችሁ ኖት እርግጠኛ ሆኜ ፈተናው ይዘላል የሚል እምነት የለኝም። ኮንሴፕቹዋል ሆኑ አሁን ላይ የሚዘጋጁ ትምህርቶች በትምህርት ሚኒስቴር ደረጃ በሙሉ ኮንሴፕቹዋል የሆኑ ጥያቄዎች ናቸው። አብዛኛው ታስታውሱ እንደሆነ አስረኛም ኬሚስትሪ ቻፕተር ዋን ሰርተናል። ትንሽ ጥያቄዎች ስለሚበዛበት በዚህ መልኩ ማለት ነው በጣም በቀላሉ ብዙ ሰዓት ሳጨርሱ በትንሽ ሰዓት የምጨርሱት አሪፍ ኖት እና እንደዚህ በአማርኛ የተብራራ ሰርችላችኋለሁ። እሱንም በደማ አንበብ ትችላላችሁ። አማርኛውን ማለት ነው። ኬሚስትሪውን ሆን ምናልባት ታስታውስ እንደሆነ 2014 የወጣ ኬሚስትሪ መጽፍ ጥያቄዎች ካያችሁት በትምህርት ሚኒስቴር ወይም ደግሞ ኢንትራንስ የተፈተኑ ኤግዛሞች ኮድ 112 ይመስለኛል። በሙሉ ጥያቄዎች አራት ጥያቄዎች የወጡት ከቻፕተር ዋን አስረኛ ክፍል ኬሚስትሪ ነው። እንደዚህ አይነት ጥያቄ የሚወጣባቸው ቻፕተሮች ደግሞ የተለየ ትኩረት አድርገን አማርኛ ምናምን እንደዚህ እያደረገን እንሰራለን። ኤክስፕላኔሽን እና ከዛ የወጡት ጥያቄዎች እንሰራለን። ስለዚህ ይሄ እንደዚህ አይነት ኖቱ ደግሞ የምታገኙት ቴሌግራሙ ላይ ነው። አሁን ይሄ እኔ ለሳምፕል ነው እያሳየኋችሁ ያለሁት። ሌሎቹም በዚህ መልኩ አብዛኛው ጥያቄዎች ነው የምንሰራው ጥያቄዎች ላይ በጣም ፎከስ እያደረገን እነዚህ በአማርኛ እንግሊዝኛ እያብራራን በደንብ እንድትደረዱት በቀላሉ መረዳት ትችላላችሁ በቀላሉ ትጨርሱታላችሁ ማለት ነው ሌሎች አሉ ኬሚስትሪ ፊዚክሱም በዚህ መልኩ ነው የምንሰራው ፊዚክስ ጥያቄ ሰርተናል ኬሚስትሪ ጥያቄ ተሰርቷል እዛ ቴሌግራም ላይ ስለዚህ በቀላሉ ማለት የትኛውም አይነት ጥያቄ ደግሞ ካላችሁ እዛው ቴሌግራም ላይ ሊንክ በማስቀምጠው መጠየቅ ትችላላችሁ አደራ ምላችሁ ግን መጨናነቅ የለባችሁ ፈታ እያላችሁ ውጤት ሲሪየስሊ 150 መምጣት፣ ሁለት መቶ በጣም ቀላል ነው። ካልተጨናነቃችሁ ፈታ እያላችሁ ከሆነ ኳስ መጫወት ካለባችሁ ኳስ ተጫዋቱ። ፈታ ማለት ካለባችሁ ፈታ ማለት አለባችሁ። ራሳችሁን ዲፕሬሽን ወይም ደግሞ ሳትጨናነቁ ስትረሱ ሳትከቱ ማለት ነው። ስለዚህ ሳምፕል ይህን ያክል ካሳየኋችሁ ይበቃል መሰለኝ። እስቲ ኮንዲሽናል ሴንተንሶች ላሳያችሁ። ኮንዲሽናል ሴንተንስ የሰራሁላችሁ ጥያቄዎች ችግር የለ ነሽን ኮንዲሽናል ሴንተንስ ኤግዛሞቹን በዚህ መልኩ ነው። በዚህ መልኩ ማለት ነው። በዚህ መልኩ በሙሉ መረዳት ትችላላችሁ። ስለዚህ በዚህ ልኩ ፈታ ያላችሁ ስትጨናነቁ በደንብ መረዳት ትችላላችሁ ማለት ነው። በሙሉ እንደዚህ መረዳት ስለዚህ ሃምሳ ብር መቶ ብር ላለመክፈል ሃምሳ ብር መቶ ብር ማንኛውም ተማሪ ከብደዋል የሚል እምነት የለኝም። ስለዚህ ቴሌግራም ላይ እንዴት እንክፈል ምናምን የምትሉ ተማሪዎች ስልክ ቁጥር ልንገራችሁ። ይህን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ አውሩ። 07 ሳፋሪኮም ነው። 0799519972 ወይም ደግሞ በሜሴጅ ማውራት የምትፈልጉ ቴሌግራም ላይ ምናልባት አሁን ላይ የማትጠቀሙ ከሆነ 07 እንዴት እንደምትከፍሉ ምናምን በዛው እልክላችኋል። ያዘጋጀሁት ነገር አለ። በዛ መሰረት ትከፍላላችሁ ማለት ነው። ስለዚህ እነዚህ ጥያቄዎች እርግጠኛ ነኝ በዚህ መልኩ ፈተና ከተዘጋጃችሁ ሁላችሁ መድፈን ትችላላችሁ ማለት ነው። ሁላችሁም አይሚን ጥሩ ውጤት መስራት ትችላላችሁ የሚል እምነት አለኝ። እኔ ጋር ባትመጡም ብትመጡም፣ ብትመዘገቡም ባትመዘገቡም፣ ምንም ባትከፍሉኝም ብትከፍሉኝም አደራምላችሁ ነገር ስትረስን ካስወገዳችሁ በራሳችሁ ካነበባችሁ ውጤት አሪፍ ውጤት መስራት ትችላላችሁ። ቴሌግራም ባትቀላቀሉም ወደ እኔም ባትመጡ እዛው የራሳችሁ ሞጁል ብታነቡ መምህራኖቹ የሚሰጧችሁ ፒዲኤፎች፣ ሞጁሎች ምናምን በደንብ ካነበባችሁ ፈተናውን በደንብ መስራት ትችላላችሁ። ምክንያቱም ፈተናው በጣም ቀላል እንደሚሆን አትጠራጠሩ። መቶ ፐርሰንት ከትምህርት ሚኒስቴር ስለሚዘጋጅ ማለት ነው፣ እጅግ በጣም ቀላል ይሆናል። በተለይ ደግሞ ከኛ ጋር ከሆነ በጣም አሪፍ ውጤት መስራት ትችላላችሁ ብዬ ተስፋ አደርጋለሁ። ስለዚህ ተስፋ አደርጋለሁ ብቻ ሳይሆን ትሰራላችሁ። ስለዚህ ሁላችሁንም እወዳችኋለሁ። ፕሊስ፣ መጨናነቅን አስወግዱ። መልካም እድል። ቴሌግራም ላይ አሁን በሰጠኋችሁ ስልኩ ስልቁ ተራውሩኝ ሁላችሁ።